በአማራ ስለ አሰብ ሲመከር ውሏል። ክፋኑ ጋር ትንቅንቅ ውስጥ ያለው የአማራ አድማብተና ፊቱን ወደ አሰቡ ዘመቻ ሊያዞር ነው ወይ አስባለ መረጃ በዛሬው እለት ወጥቷል። ባለፈው ሳምንት ከፋኑ ጥቃት ለጥቂት ተረፉ ሲባሉ የነበሩት አቶ አረጋ ከበደ አሰብን የተመለከተ አንድ ጥብቅ ውይይት አድርገዋል። በዚህ ውይይት ታዲያ ለአድማብተና ፖሊስ ጥብቅ ትዕዛዝ ሰጠዋል። ጄኔራል ብርሃኑ በቀለ በበኩላቸው በሉዓላዊነታችን ላይ ማንም ምንም እንዲያደርግ በፍጹም አንፈቅድም ሲሉ የኢትዮጵያን ድንበር ጥሶ ለገባው ሻቢያ መልእክት ሰደዋል። ታደምጡታላችሁ። ኢትዮ ኤርትራ ድንበር ላይ ታወጀ። ከድንበሩ 10 ኪሎ ሜትር ርቀት ላይ ማንም እንዳይንቀሳቀስ እገዳ ተጥሏል። ይህ እገዳ የተጣለው በማንኛውም ሰዓት በሁለቱም ሀገራት መሃል ጦርነት ሊነሳ ይችላል በሚል ስጋት እንደሆነ ታውቋል። ትሰሙታላችሁም። ትብብር ለኢትዮጵያ አንድነት ከምርጫ በፊት የእርስ በርስ ጦርነት መቆም አለበት አለ። አምስት ተፎካካሪ ፖለቲካ ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት ከመንግስት በተያዘለት ጊዜም ይካሄዳል ላለው ምርጫ የእርስ በርስ ጦርነት መቆም እንደ ቅድመ ሁኔታ አስቀምጧል። በዝርዝር እናስደምጣችኋለን። ድሮኗ ተጠለፈች ከመሼ የቭላዲሚር ፑቲን ወታደሮች ጀብዱ ፈጽመዋል ከተጠለፉ ድሮኖች ባለፈ ተመትቶ የወደቁ ድሮኖች ስለመኖራቸው ታውቋል እንመለስበታለን አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንድ ከአንዳፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30 ፐርሰንት ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10 ፐርሰንት ቅድመ ክፍያ የዞን ሎት ቀርበዋል ባለሁለት መኝታ በ850 ሺህ ብር ባለ ሶስት መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። በአማራ ስላሰብ ሲመከር ውሏል። ከፋኑ ጋር ትንቅንቅ ውስጥ ያለው የአማራ አድማ ብተና ፊቱን ወደ አሰቡ ዘመቻ ሊያዞር ነው ወይ ያስባለ መረጃ በዛሬው ዕለት ወጧል። ባለፈው ሳምንት ከፋኑ ጥቃት ለጥቂት ተረፉ ሲባሉ የነበሩት አቶ አረጋ ከበደ አሰብን የተመለከተ አንድ ጥብቅ ውይይት አድርገዋል። በዚህ ውይይት ታዲያ ለአድማ ብተና ፖሊስ ጥብቅ ትዕዛዝ ሰጠዋል። ጄኔራል ብርሃኑ በቀለ በበኩላቸው በሉዓላዊነታችን ላይ ማንም ምንም እንዲያደርግ በፍጹም አንፈቅድም ሲሉ የኢትዮጵያን ድንበር ጥሶ ለገባው ሻቢያን መልእክት ሰደዋል። የአሰብ ነገር ቁርጥ መሆኑን ተከትሎም በሀገር ውስጥ ያሉ ጦርነቶችን ባጭር ለመቋጨት ባለፉት ሳምንታት የመከላከያ ሰራዊቱ በተለይም በጎጃም ጠንክር ያለ ዘመቻ እያደረገ እንደሚገኝ መረጃዎች አመላክታሉ ጎን ለጎንም ባለፉት ወራት የአማራ አድማ ብተናና ሚሊሻ በገፍ በማሰልጣን እንዲሰማራ ሲዘጋጅ ቆይቷል ዛሬ የወጣው መረጃ ደግሞ ባለፉት ወራት በመከላከያ ሰራዊቱ ሲሰለጥን የቆየው የአማራ አድማ ብተናው ዝግጅቱ ለአሰብ ነው ወይ የሚል ጥያቄን የሚያጭር ነው። ከጂኦስትራቴጂክ ኩስምና ወደ ላቀ ቁመና በሚል መሪ መልእክት ለአማራ ክልል ፖሊስ አመራሮች የአቅም ግንባታ ስልጠና እየተሰጠ ሲሆን፣ በዚህ መድረክ ላይ አቶ አረጋ ከበደ የሰጡት አስተያየት ጥርጣሬውን ከፍ የሚያደርግ ነው። እርሰ መስተዳደሩ የአማራ ፖሊስ ለብሔራዊ ጥቅም መጠበቅ ኃላፊነቱን ሊወጣ ይገባል ሲሉ ነው የተደመጡት። በአሁኑ ሰዓት በኢትዮጵያ ያለው አንገብጋቢ ብሔራዊ አጀንዳ ደግሞ የባህር በር ጉዳይ እንደሆነ ይታወቃል። አረጋ የክልሉ ፖሊስ በብሔራዊ ጥቅም ጉዳይ ኃላፊነቱን ሊወጣ ይገባል ሲሉ የክልሉ ኃይል ወደ አሰብ ይዘምታል ማለታቸው ነው ወይ የሚያስብል ነው። በዚህ መድረክ ላይ አረጋ ኢትዮጵያ የባህር በር ለማግኘት እያደረገች ያለችውን እንቅስቃሴም አንስተዋል። የጂኦ ስትራቴጂክ ጉዳይ የሀገራችንን ፖለቲካዊ ፍላጎት በምንፈልገው መልክዓ ምድር ላይ የምናስቀምጥበት መሳሪያ ነው ብለዋል። የሚሉት ርዕሰ መስተዳድሩ ኢትዮጵያ በአፍሪካ ቀንድ ቀጠና የሚኖራትን የኃይል ሚዛን ለማስጠበቅ በቀጠናው ያላትን ኢኮኖሚ ተጠቃሚነት ለማረጋገጥና ፍላጎቷን ለማሳካት ቁልፍ ጉዳይ ነው። ቀጠናው ካለው ኢኮኖሚያዊና ፖለቲካዊ ጠቀሜታ አንጻር ከፍተኛ ዓለም አቀፋዊ ፍክክር የሚታይበት ነው። አገራችንም ከዚህ ሁነኛ ዓለም አቀፋዊ ጠቀሜታዎች መገፋት የለባትም። ከዚህ እድልም መቋደስ ያስፈልጋታል ሲሉ ነው የተደመጡት። በህግና በጠንካራ ዲፕሎማሲያዊ ላይ የተመሰረተ የወደብና ተፈጥሮ ሀብታችንን የመጠቀም መብታችንን ማረጋገጥ ይኖርብናል ሲሉ የሚቀጥሉት አረጋም፣ ይህንንም በቅድ ለመምራት ይቻል ዘንድ የጂኦስትራቴጂክ ፖሊሲናም ፖሊሲና እቅድ አዘጋጅታ እየተንቀሳቀሰች እንደምትገኝ ገልጸዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በበኩላቸው እኛ በለዋላዊነታችን ላይ ማንም ምንም እንዲያደርግ በፍጹም አንፈቅድም የሚል ንግግር አሰምተዋል። የትኛውም ሁኔታ ውስጥ ሁነን ወታደራዊ አቅማችንን እየገነባን እንገኛለን ያሉት የእዙ አዛዥ ሌተናል ጀነራል ብርሃኑ በቀለ ለዚህም ማሳያው በቅርቡ የተካሄዱ ኦፕሬሽኖችንና የተገኙ ድሎች ማሳያ ናቸው ብለዋል። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ወጣ። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመፅ የጦር መሳሪያ ግጭትና ወንጀል መስፋፋቱን ነው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦ ይህ ማስጠንቀቂያ አዲስ አበባ እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችን ቢሆኑም ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑንና በሌሎች የሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እድል እንዳለ አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቢላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በእርስ በርስ ግጭት መሃል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባም የመሆን ዕድል እንደሚያጋጥማቸው አሳስበዋል። ማስጠንቀቂያው ሲቀጥለም ከኤርትራ ድንበር በ10 ኪሎ ሜትር ርቀት ከሶማሊያ በ30 ኪሎ ሜትር ርቀት በኬንያ በ20 ኪሎ ሜትር ርቀት ከሱዳንም በ20 ኪሎ ሜትር ርቀት ላይ ካናዳውያን መሄድን እንደማይገባቸው አስረድተዋል። እነዚህን ማስጠንቀቂያዎች የሰጠው ከጸጥታ ችግር ጋር በተያዘ መሆኑን የገለጸው ሚኒስትሩ አሁን ደግሞ ከጤና ጋር የተያዘ ሌላ ችግር መከሰቱን አስታውቋል። በኢትዮጵያ ውስጥ በጂንካ ከተማ የማልበርግ ቫይረስ በሽታ መከሰቱን ጠቅሶ ወደ ኢትዮጵያ በተለይም ደቡብ ክፍል የሚጓዙ ካናዳውያን ከፍተኛ ጥንቃቄ ማድረግ እንደሚገባቸው አስጠንቅቋል። ትብብር ለኢትዮጵያ አንድነት ከምርጫ በፊት የእርስ በርስ ጦርነት መቆም አለበት አለ። አምስት ተፎካካሪ ፖለቲካ ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት ከመንግስት በተያዘለት ጊዜ ይካሄዳል ላለው ምርጫ የእርስ በርስ ጦርነት መቆም ቅድመ ሁኔታ አስቀምጧል። ለምርጫ ቅድመ ሁኔታ ያስቀመጡት የትብብር ለኢትዮጵያ አንድነት መስራቾች የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ፣ እናት ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ እና አማራም ጊዮናዊ ንቅናቄ ናቸው። ፓርቲዎቹ በጋራ በመሰረቱት ትብብር ለኢትዮጵያ አንድነት በኩል ባወጡት መግለጫ በተያዘለት ጊዜ ይካሄዳል የተባለው ምርጫ አስቻይ ሁኔታ የለም ብለዋል። ለምርጫ አስቻይ ሁኔታ ለመኖሩን ያስቀመጡት ምክንያት ኢትዮጵያ ከዳር እስከ ዳር በእርስ በርስ ጦርነትና ግጭቶች ውስጥ ትገኛለች የሚል ነው። የትብብር ለኢትዮጵያ አንድነት አባል ፓርቲዎች ምርጫ ለማካሄድ የእርስ በርስ ጦርነት መቆም እንዳለበት አስታውቀዋል። ተአማኒነት ያለው ምርጫ ለማካሄድ በተለያዩ አካባቢዎች እየተካሄዱ የሚገኙ የእርስ በርስ ጦርነቶች በአስቸኳይ ቆመው አስቻይ ሁኔታ መኖሩ መረጋገጥ እንዳለበት አሳስበዋል። የእርስ በርስ ጦርነት መቆምን እንደ ቅድመ ሁኔታ ያስቀመጡት ፓርቲዎቹ የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ መወሰድ አለበት ብለዋል። መንግስት ለምርጫ መች ሁኔታ መፍጠሩን ግልጽ እንዲያደርግ ያሳሰቡት ፓርቲዎቹም የታጠቁ ኃይሎችም ይህንኑ እንዲያረጋግጡ አሳስበዋል። እንዲሁም በተለያዩ አካባቢዎች በእስር ላይ የሚገኙ የፖለቲከኛ እስረኞች እንዲፈቱ ፓርቲዎቹ ጠይቀዋል። እንደ ፓርቲዎቹ እምነት የፍርድ ሂደታቸው ሆን ተብሎ እየተዘራዘመ ነው የተባሉ የፖለቲካ እስረኞች ነጻ ወጣው በምርጫ ሂደቱ በነጻነት እንዲሳተፉ እንደ ቅድመ ሁኔታ አስቀምጠዋል። ፓርቲዎቹ ያስቀመጡት ሌላኛው ቅድመ ሁኔታ በእስር ላይ የሚገኙ የመገናኛ ብዙሀን ባለሙያዎች ያለምንም ቅድመ ሁኔታ ይፈቱ የሚል ነው። እንዲሁም በመንግስት ቁጥጥር ስር ያሉ መገናኛ ብዙሀን ከስርዓት አገልጋይነትና ግለሰብ አወዳሽነት ወጥተው የተቃዋሚዎችን ድምፅ እንዲሰሙ አሳስበዋል። ፓርቲዎቹ መንግስት ኢትዮጵያ የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ መፍታት ባለመፈለግ ወንጅለዋል። ገዢውን ፓርቲ ብልጽግናን የፖለቲካ ፓርቲ አመራሮችን፣ ጋዜጠኞችንና የማህበረሰብ አንቂዎችን በጅምላ በማሰር የከሰሱት ፓርቲዎቹ ያስቀመጧቸው ቅድመ ሁኔታዎች ከተሟሉ ምርጫ ውጤት ከመንግስት እጅ አይወጣም ብለዋልም። ድሮኗ ተጠለፈች። ከመሺ የቭላዲሚር ፑቲን ወታደሮች ጀብዱ ፈጽመዋል። ከተጠለፉ ድሮኖች ባለፈ ተመተው የወደቁ ድሮኖች ስለመኖራቸው ታውቋል። የመከላከያ ሚኒስቴርን ጠቅሶ የሩሲያ መንግስታዊ ዜና ወኪል ኖቮስቲ እንደዘገባው የሩሲያ አየር መከላከያዎች 36 የዩክሬን ሰው አልባ አውሮፕላኖችን መጥተው መጣላቸውን አስታውቋል። ዩክሬን በመሰረተ ልማቷ ላይ እየደረሰባት እንደሚገኝ እየገለጸች ባለችበት በዚህን ወቅት ተመሳሳዩን ጥቃት በሩሲያ የነዳጅ ዲፖዎች የነዳጅ ዘይት ፋብሪካዎችና ሌሎች ተቋማት ላይ አድርሳለች። የሩሲያው ታሲ የዜና ወኪል እንደዘገባው የዩክሬን ሰው አልባ አውሮፕላኖች በሩሲያ እጅ በሚገኙት የዶኔትስክ ክልል የኤነርጂ መሠረት ልማት ላይ ባደረሱት ጥቃት ወደ 500 ሺ የሚጠጉ ሰዎች የኃይል አቅርቦት ተቋርጦባቸዋል። ሩሲያ ጦሯ በዩክሬን ደቡባዊ ምስራቅ ዛባሪዚያ ክልል ውስጥ የሪቪኖ ፒሊያ እናም የማላ ቶክማችካ ሰፈሮችን በመያዝ በከፍተኛ ሁኔታ ወደፊት እየገሰገሰ መሆኑን ተናግራለች። በአሁኑ ወቅት ሩሲያ ሰባ አምስት በመቶን አካባቢ እንደምትቆጣጠር ትናገራለች። የዩክሬን ኃይሎች በሩሲያ ሳማራ ክልል የሚገኘውን የኖቮኩይ ቢሼ ዘይት ማጣሪያ መምታታቸውን የኪብ አጠቃላይ እስታፍ ተናግረዋል። የሩሲያው ታስ የዜና ወኪል እንደዘገበው የዩክሬን በሩሲያ ላይ ባደረሰችው ጥቃት በቤልጎሮድ ክልል ሁለት ሰላማዊ ሰዎች ቆስለዋል። በሩሲያ የሚሳይል ጥቃት ደግሞ በምስራቅ ዩክሬን ካርኪቭ ክልል ባለክሊያ ቢያንስ ሶስት ሰዎች ሲገደሉ አስር ያህሉ ቆስለዋል ሲሉ የአካባቢው ባለሥልጣናት ተናግረዋል። ጉዳት ከደረሰባቸው ሰዎች መካከል የ14 ዓመት ልጃገረድ የ12 ዓመት ሕፃንና የ61 ዓመት አዛውንት እንደሚገኙበት የካርኪቭ ክልል አስተዳዳሪ ኦሌግ ተናግረዋል።